እሺ ዛሬ በናና ቤት ቤት ቢልደር በአንድ ጨዋታ እንዴት አንድ ሺህ ወድ መስራት እንደምንችል አብረን እናያለን። እዚህ ጋር እንደምታዩት የሲቲ ከቦርን ሞዝ ጨዋታ አንድ ሺህ ወድ ሰርተናል። ይሄን ጨዋታ ውስጥ እንዴት መስራት እንደምንችል እናያለን። ምሳሌ ነው። የሲቲን ከቦርን ሞዝ ያየንል ነው፣ ማንኛውም ጨዋታ መሆን ይችላል። ስለዚህ ወደ አሰራሩ እንግባ። ፕሪሚየር ሊግ የሚለውን እንጫናለን። ከዛ እዚህ ጋር እንደምታዩት ወደ ሲቲ ከቦርን ሞዝ እንሄዳለን። ስለዚህ ሲቲ ከቦርን ሞዝ ጨዋታውን መጫን አለብን። ለምሳሌ እንደዚህ እዚህ ውጭ ሆኖ እነዚህ ምርጫዎች መምረጥ አንችልም። እንደዚህ ብናረገው ፕሌይስ ቤት የሚለው ይደበቃል። ስለዚህ በአንድ ጨዋታ አንድ ሾድ መስራት ከፈለግን ወደ ውስጥ ወደ ጨዋታው ዝርዝር ገብተን ቤት ቢውልደር የሚለው ምርጫ መምረጥ አለብን። እንደዚህ ሆነ እንደምትወት ፕሌይስ ቤት የሚለው ይደበቃል ማለት ነው። ስለዚህ ብሎ እናጠፋለን። ከዛ ሲቲ ከቦርንማውዝ የሚለው ላይ እንገባለን። በመቀጠልም ከላይ ያሉት ምርጫዎች አሉ። አንደኛው ምርጫ እዚህ ቤት ቢውልደር ብሎ ራሱ ሲስተሙ ሰርቶ ይሰጠናል። ለምሳሌ ይሄኛው ፈርስታፍ አጠቃላይ ሲቲ ያሸንፋል ከዛ ፈርስታፍ ሁለቱም ያገባሉ ከአራት ጎል በላይ ይገባል የሚለው ስምንት ነጥብ ሶስት ወር ነው ማለት ነው፣ እዚጋ ሰጥቶናል። ሌሎችም የተለያየ ምርጫዎች ይሰጠናል። ስለዚህ አምስት ጎል ይገባል ፈርስታፍ ሁለቱም ያገባሉ ሲቲ ያሸንፋል ደግሞ ሌላ አስር ነጥብ ዘጠኝ ወዳለ ማለት ነው። ስለዚህ እንደዚህ አይነት ነገሮች ምርጫዎች ይሰጠናል ሲስተሙ። አንዳንድ ጨዋታዎችን ደግሞ ቡስት ያደርጋቸዋል። ስለዚህ ሃላንድ ያገባል አራት ጎል ይገባል ሲቲ ያሸንፋል የሚለው በጨዋታ አራት ጎል ይገባል የሚለው ደግሞ ሶስት ነጥብ ስድስት ኦድ ነበር። ሲስተሙ ራሱ አራት ኦድ አድርጎ ሰጥቶናል ማለት ነው። ስለዚህ እነዚህ ምርጫዎችን መምረጥ እንችላለን። ሁሉም ጋር ግን ለመስራት ምንድን ነው የምናደርገው? ሜን ላይ አይደለም የምንሰራው። አስተውሉ በደንብ እዚህ ጋር ነው የምንገባው። ቤት ቢውልደር የምትለው ላይ ግድ መግባት አለብን። ሜን ላይ ከገባን ቲኬቱን አይቆርጠልንም፣ ስንጨርስ ፕሌስ ቤት ስንሉ አይሰራም። ስለዚህ ምን እናደርጋለን? ቲኬቱ ላይ አየነውን እንሰራለን ማለት ነው። ስለዚህ ይሄ ትክክለኛ ግምት አይደለም፣ አሰራሩን ለማሳየት ብቻ ነው ይሄን የምንሰራው። ስለዚህ ሲቲን ቀጥታ ዊን እንለዋለን። ስለዚህ እዚህ ጋ ኦዱን እየሰራልን ይመጣል ማለት ነው። ስለዚህ ከጨዋታ ጨዋታ ምርጫዎች በጨመር ቁጥር ኦዱን እየጨመረ ይመጣል። ስለዚህ ሲቲን ዊን እንለዋለን። ከዛ ቶታሉን ኦቨርቱ ፖይንት ፋይቭ እንለዋለን። እንዲህ ያን ቲኬት ራሱ ነው የምንሰራው። ከዛ ቦስቲን ቱ ስኮር የስ እንለዋለን። ከዛ ስንመለስ ደግሞ ፈርስታፍ ፈርስታፍን ሲቲ ያሸንፋል እንላለን። ይሄን ኦርታሽ ማውረድ እንችላለን። የሰራ ነው ቲኬት እንዲያሳየ ነው የሚመጣው። ይሄን ኦርታሽ ማውረድ እንችላለን። ፈርስት ሀፍ ቦዝቲም ቱ ስኮር የሚላለን። ስለዚህ ፈርስት ሀፍ ቦዝቲም ሁሉ ምርጫዎች አሉ። እዚህ ጋር ኮሬክት ስኮር አለን። ፈርስት ሀፍ ፈርስት ሀፍ ሪዛልት፣ ደብል ቻንስ የፈልጋችሁትን መምረጥ ትችላላችሁ። ስለዚህ ኖርድና ፈርስት ሀፍ ቦዝቲም ቱ ስኮር የስ እንለዋለን። ስለዚህ አሁን 12.8 ደርሰናል ማለት ነው። በዚህ ጋር ማቋም ትችላላችሁ መቀጠልም ትችላላችሁ ማለት ነው። ስለዚህ ሰከንድ አፍን ዊን አሁንም ለሲቲ እንሰጠዋለን ማለት ነው። ከዛ ሰከንድ አፍ ቦስቲንግ ቱ ስኮር ኖ እንለዋለን ይሄ ትክክለኛ ግምት አይደለም። እንትን ትወስዱ በሚል ነው አሰራሩ እንደተከተ በሚል ነው ሲ ኖ እንለዋለን። ከዛ ኮርና ሲቲ ያሸንፋል እንላለን። ከዛ አጠቃላይ ኮርና ከሰባት ነጥብ አምስት በላይ እንላለን። ከዘጠኝ ነጥብ አምስት በላይ እንላለን። አጠቃላይ ኮርና ከዛ እንወርዳለን። ወርታች እዚህ ሌሎች ምርጫዎች ካሉ ሰከንድ አሁን ሲቲ ያሸንፋል ኮርና እንላለን። እዚህ አሁን ስልሳ አምስት ወድ ደርሰናል ማለት ነው። እዚህ ውስጥ ያሉት ምርጫዎችን በሙሉ መምረጥ ትችላላችሁ። እኔ ለምሳሌ ነው ይሄን እያደረኩ ያለሁት። ይህን ካልነው በኋላ ወደ ቢጫ ካርድ እንገባለን። ስለዚህ ቢጫ ካርድ ላይ የበለጠ ቢጫ ካርድ የሚያየው የተቃራኒ ቡድን ነው እንላለን። ማለትም ቦርንማውዝ ማለት ነው። ስለዚህ መቶ ወድ ገብቷል ጨዋታው ስለዚህ እንደዚህ እያል እንቀጥላለን። እንቀጣይ ያለው ፈረስታፍ ከሲቲ አንድ ቢጫ ያል እንላለን ፈረስታፍ። ስለዚህ እንቀጥላለን። እዚ ከቶታል ቲም የሎ ካርድ ይህን የፈለግ ነው። ስለዚህ በዛው ማጥፋት እንዴት እንደምናጠፋ እናያለን። ይህን ይችኛን ኤክስ እናደርጋታለን ከምር ጥናት ላይ ማለት ነው። ከዛ ይህን እንመለሳለን። አሁን እኛ የምንፈልገው ቢያንስ አንድ ቢጫ ያል የሚለውን ነው ፈርስት ሀፍ ላይ ስለዚህ ይህን እንመርጣለን ማለት ነው። ፈረስት ሀፍ ቢያንሳን ቢጫ ያወጣል የሚለው እንመርጣለን። እዚህ እንቀጥላለን። ከዛ ኧርሊንግ ሃላንድ ሁለት ጎል ያገባል የሚለው አለ። ስለዚህ ሁለት ጎል ያገባል ሀላንድ እንላለን። ከዛ ደግሞ ሪያን ቸርኪ ወይ ያገባል ወይ አሲስት ያደርጋል የሚለው እንመርጣለን። ከዚህ በኋላ የምንፈልገውን ጨዋታ መምረጥ እንችላለን። አራት መቶ ዘጠና አምስት ደርሰናል ማለት ነው። ስለዚህ ለምሳሌ ሳቪኒዮ ወይ ያገባል ወይ አሲስት ያደርጋል ወይ ቢጫ ያገኛል። እነዚህ የፈለግነውን መምረጥ እንችላለን። ለአሰራር ስለሆነ እያሳየኋቸው ያለ ነው። ስለዚህ ሲልቫ ለምሳሌ ቢጫ ካርድ ያገኛል ላለን። ስለዚህ ስንት ሆነ? አንድ ሺህ ወደ ነው ማለት እዚህ እንዲሰርተን መጨርስ እንችላለን። ከፈለግን ደግሞ ያልፈለግነውን ከዚህ ውስጥ ኤክሷን ተጭነን እዚህ ጋ እንደምትታየው አንዷን ኤክስ ተጭነን ማጥፋት እንችላለን ማለት ነው። ስለዚህ አንድ ኤክስ ተጭነን መጥፋት እንችላለን፣ መልሰን ደግሞ መምረጥ እንችላለን። ስለዚህ ይህን ስንጨርስ ምን እናደርጋለን? አርቶ ቤት ስሊፕ እንለዋለን፣ ከዛ ትኬታችን ሊያስገባልናል ማለት ነው። ስለዚህ እንደዚህ አይነት ሌላ መስራት እንችላለን። ሳሊ ጨርሰን አላደረግን ተመልሰን ተመልሰን ወደ ሌላ ጨዋታ ወደ ፕሪሚየር ሊግ ሄድና በምንፈልገው ጨዋታ ገብተን ደግሞ ሌላ ነገር መስራት እንችላለን ማለት ነው። ለምሳሌ በርንዴ ካርሰናል ደግሞ እንገባለን። አሁንም አስተውሉ በደንብ እዚጋ፣ ከላይ ምርጫ አለን። በተኛ ደግሞ ቤት ቢልደር የሚለው ላይ መግባት አለብን። ቤት ቢልደር የሚለው ላይ ካልገባን አይሰራም። ስለዚህ በኋላ ልንቆርጥ ስንል ያስቸግራል። ስለዚህ አሁንም የምንፈልገው አርሰናል ያሸንፋል፣ ሁለት ጎል ይገባል እያልን የምንፈልገውን መስራት እንችላለን። ስለዚህ ሁለት ጎል አያገባም፣ ለምሳሌ ሁለት ጎል ያገባል ተቃራኒ ቡድን ማለት እንችላለን። ስለዚህ እንደዚህ ብለን አስራ ዘጠኝ ኦድ ይመጣ፣ ይህንንም አድ ብንለው ምን ይሆናል አስራ ዘጠኝ ሺ ኦድ ይመጣል ማለት ነው። ስለዚህ አንድ ሻለ ይሄ አስራ ዘጠኝ ስለዚህ ይህን በመቶር ብንጫወተው አንድ ጊዜ ይህን ስለዚህ ይህን በመቶር ብንጫወተው ይህን ያህል ብር ይመጣል ማለት ነው። ስለዚህ ሊሚቱ ይህን በአስር ብር ብናደርገው ደግሞ ይህን ያህል ብር ይመጣል ማለት ነው። ስለዚህ እንደዚህ አድርገን የምንፈልጋቸውን ጨዋታዎች አንድ ሺህ ኦድ መስራት እንችላለን ማለት ነው። ግን ይሄ ይሄ ሲሆን የመረጥነውን ምርጫ በዚህ መንገድ አለመሆኑም ማየት አለብን። ለምሳሌ አሁን የምንለውን ተሳስተን በዚህ መንገድ መርጠን ቢሆንስ፣ ለምሳሌ ክሪስቲያል ፓላስ ከብሬንትፎርድ ቤት ቢውልደር ላይ ሳንገባ መርጠን ቢሆንስ፣ ስንመርጥ ያስመርጠናል፣ ስንመርጥ ያስመርጠናል። ግን ፕሌስ ቤት ልንለው ስንል አይሰራም። ምክንያቱም እዚህ ጋር ምን ይለናል? ሴሌክትድ ኢቨንትስ ካኖት ቢ ኮምባይንድ ይለናል። ስለዚህ ሁለት ምርጫ ባንዴ መምረጥ አትችሉም ይለናል። ስለዚህ ሁሌ ስንመርጥ እነዚህ እናጠፋለን። ሁሌ ስንመርጥ ምን ማድረግ አለብን? ሁለት ምርጫ ወይ ሶስት ምርጫ ከሆነ መምረጥ የምንፈልገው ሁሌ ምርጫችን ቤት ቢልደር ላይ ገብተን መምረጣችንን እርግጠኛ መሆን አለብን ማለት ነው። ስለዚህ እንደዛ ሲሆን ይሰራል። ስለዚህ አሁን እንደዚህ አድርገን መስራት እንችላለን ማለት ነው። ስለዚህ ክሪስታል ፓላስን በውጭ ከመረጥኩት በኋላም ደግሞ በቤት ቢልደር መምረጥ አልችልም። ስለዚህ ወይ በቤት ቢልደር ገብቼ ነው መምረጥ የምችለው ወይ ደግሞ ከቤት ቢልደር ውጭ ነው መምረጥ የምችለው። እዚህ እንዲያደርገን የምንፈልገውን ጨዋታ አንድ ሺ ወድ መስራት እንችላለን ማለት ነው። ለምሳሌ ይህ መድበን እናያለን። ስለዚህ ጨዋታውን መድበናል ማለት ነው። አንድ ሺ አስራ ዘጠኝ ሺ አምስት መቶ ወድ መጥቷል። ስለዚህ በሀምሳ ብር ማለት ነው እዚህ ጋር እንገባለን። ስለዚህ እዚህ ጋር ኮፒ ማድረግ እንችላለን፣ መድገም እንችላለን። ስላዳመጣችን እኛ አመሰግናለሁ። ደስታን ለማግኘት ናና ቤት